ሰላም እንዴት ናችሁ ቤተሰቦቼ ዛሬ ደግሞ በአዲስ ቪዲዮ መጥቻ ያለው አይኖ ለረጅም ጊዜ ቪዲዮ አልለቀኩም ግን ዛሬ ቆንጆ ቪዲዮ ይዤላችሁ መጥቻለሁ ዛሬ ቪዲዮ የሚሆነው ትሪፍት ስቶር መሄድ ነው ስቶሩ ደግሞ ከኔ ቤት ፊት ለፊት ነው ያለው ዊቼዝ የአምስት ደቂቃ መንገድ ነው በጣም ደስ የሚል ስቶር ነው ከዚህ በፊት ሄጂ የተወሰነ ነገር ለማየት ሞክረ ያለው ግን እንዲህ ዛሬ ሄጂ እንደማየው አይደለም ዛሬ የማየው እንዴት ነው ኢትዮጵያ ሀገር እንዳለው ትሪፍት ነው ወይስ ምን አይነት እቃዎች አሉ፣ ምን ምን አሉ የሚለውን ዲቴል ለማየት ነው የፈለግኩት። ለእናንተም ቪዲዮ ለመስራት ነው የፈለግ አይ ሆፕ ጥሩ ነገር ይኖራል ብዬ ያስባለው። እናንተም ደግሞ በዚህ ቪዲዮ ኢንጆይ ታደርጋላችሁ ብዬ ያስባለሁ። በአሜሪካ ውስጥ ያለውን የትሪፍት እቃዎች እናያለን ማለት ነው። አብራችሁን ቆዩ። ሰብስክራይብ ያላረጋችሁ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። ከዚህ በኋላ በደንብ ቆንጆ ቆንጆ ቪዲዮ ይዤላችሁ መጣለሁ። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ። ሀሳብ ካላችሁ ደግሞ ኮመንት ላይ ጻፉልኝ። በኔክስት ቪዲዮ ምን እንድሰራላችሁ የምትፈልጉትን ነገር ሄጄ እንዳይላችሁ የምትፈልጉትን ነገር ጻፉልኝ። እኔም ሄጄ ሪቪው ያደረግላችኋለሁ። በደንብ ቪዲዮ እሰራላችኋለሁ ማለት ነው። አሁን ወደ ትሪፍት ስቶር ኒድ ቅድም እንዳያችሁት ቡና በጣም ወዳለሁ። ቡናዬን ጠጥቼ ከቤት እየወጣውኝ ነው። ሶ አሁን እየሄድኩኝ ነው ማለት ነው። ቪዲዮን ተጋበዙልኝ። ረና አልተጻፈበትም። ይኸኛው ሁለት ብር ሁለት ብር ነው የሚሸጠው የእኛው። አዎ ይሄ አልጋ፣ የእንጨት አልጋ ነው። ተደራራቢ አልጋ፣ በጣም ነው የሚያምረው። ዋጋው ስንት ነው? ከነፍራሹ ነው ያለኝ ይህም ዋጋ አልተጻፈበትም። ዋጋ አልተጻፈበትም፣ ይሄኛው ኦኬ። ወደ ሚቀጥለው እኔ ደዚህ ጋ ኮፊኖች አሉ። አሁን የክሪስትመስ ታይም ስለሆነ የሆሊዴ እቃ ነው ያለው፣ ትስጋ ክሪስትመስ እቃ። ሶ ከዚህ ነው እንጀምር ዚህ ጋር በእናትህ ታምራለች አይኪያ ነው ምናምን የሚባል ብራንድ ነው ይሄ ምንድን ነው ፈርጥ ምናምን አራት ብር ኖ ሶስት ወር ዋው ደስ ይላል እዚህ ጋ ደግሞ የታሸገ ነገር አለ

አሪፍ አሪፍ ፍሬሞች አሉ። አንዳንድ ጊዜ ሰዎች የተጠቀሙበት ማለት ነው። አንዳንድ ጊዜ ደግሞ የምታገኙት አዲስ ምንም ሰው ያልተጠቀሙ ነው። የታያቸው ሶስ ነው የሚሻጠው የፍሬ ምንም አለ ነው። እዚህ ጋር ያለው እንደውም አዲስ ነው፣ የታሸገ ላስቲኩ እራሱ አልተነሳም። እዚጋም አዲስ ናቸው እነዚህ ነበር ዋው፣ እቺ ታምራለች። ሁለት ብር ናት እቺ። ሰው ይገዛል አያችሁ? እንተነይ ግራቲቲዩድ ይላል ሶስት ብር ነው ውይ ሀይ! ሚያማምሩ ግን እቃዎች አሉ። በደምብ ከፈለጋችሁ ጥሩ ጥሩ እቃዎች፣ አዳዲስ እቃዎች ታገኛላችሁ። ይህ ኮፍያ ይሸጥበት የቤት እቃ ነው። እዚህ ጋር የሚሸጡት ሀምሳ ሳንቲም ማለት ነው ነው የሚሸጡት አንዱ እቃ አንዱ ሀምሳ ሳንቲ እዚህ ጋ መጥበሾች ነው ያሉት፣ ያው ደስ ይላሉ። ሶስት ብር ድንገት አልፎ ቆንጆ እቃ ታገኛላችሁ። በደንብ የምታዩና የምትፈልጉ ከሆነ ቆንጆ ቆንጆ እቃዎች አሉ። አንዳንድ ጊዜ አንዳንድ ሰዎች ምንም ሳይጠቀሙባቸው ሳይጠቀሙበት ብዙ እቃ ካላቸው ምናምን መቶ ዶኔት ያደርጋሉ። እነዚህ አንዳንድ ዶላሮች ናቸው ዶኔት ያደርጋሉ እና አዲስ እቃ ምናምን ዶኔት የተደረገ ታገኛላችሁ ማለት ነው። ጊታር አለ እዚጋ። ደግሞ ሴቶች ቦርሳ ነው፣ ብራንዱ ነው መሰለኝ ኖ ቴንክ ዩ ሞኮዎች ምናምን ብራንዶች ናቸው እንደዚህ የተደረጉት። ያጊታራውን ዚጋ ሳህኖች ናቸው ያሉት የቤት እቃዎች። አሪፍ አሪፍ ሳህኖች አሉ። ሸክላ ነው እያችሁ። ዋው አስር ች ታምራለች። የቡና ናት መሰለኝ። ማይክሮዌቭ ውስጥ ምን ይገባል? አንድ ብርስ ልብስ ምናምን አለ። የህጻናት አሻንጉሊት አንድ ብር፣ ደስ ይላል። ታምራለች። እቺ አስር ብር ውድ ናት። እቺ አስር ብር ለትሪፍት ኤክስፔንሲቭ ነው። የህጻናት እራሱ አልላችሁ አንዳንድ ጊዜ ድንገት የምታገኙት ታጉ ያልተከነጠለ እቃዎች ና ሶች ታገኛላችሁ እና ሶስት ብር ስድስት ፒሱ ማለት ነው። አሪፍ ነው። ይሄ ደግሞ ባዝሩማችሁ ውስጥ ሶፍት ምናምን አድርጋችሁ ዲኮር የምታደርጉበት ናይስ፣ ታምራለች። እቺ ስንት ናት? ሰባት ምን የምትፈልጉ ሰዎች ካላችሁ ይሄ 20 ብር ይላል። በቃ ደግሞ ሱሪዎች፣ የሴቶች ጂንስ ሱሪዎች አሉ።

ምስትሪ፣ በየሳይዙ አለናችሁ ሀያ ብር

35 ብር ቺኛስ፣ 40 ብር ቦክስ ዋሪስ። ስንት ፊት ነው ግን? መስማም በጣም ትልቅ ነው። ሶ አሁን ደግሞ ልብሶች ቦታ ጋር ሄደን እናያለን። ይህ ግን ኢትዮጵያ የሚላከው ነው ወይስ ነው? ኢትዮጵያ የሚላከው ያምራል ኢትዮጵያ ቀሚስ ጋር ነው። ደስቲ ቀሚስ ደሞ ነው። አይ ቲንክ የፕሮግራም ቀሚስ ነው። ሰኝ ዲነር ድሬስ ምናምን ቺ ስንት ናት? አስራ ሁለት ብር ኖ፣ 30 ብር። ቺ አሪፍ ናት። ቺ አስራ ሁለት ብር ቺ አሪፍ ናት። እኔ ግን አይኔ ውስጥ የሚገባ ምንም ነገር አላገኘሁም አላየውም እስካሁን የህፃናት ጫማ አራት ብር አራት ብር ሶስት ብር አሁን ቺ የሚገዛ አለ ማይ ጋር ቺ ስንት ናት ሁለት ብር ው ታምራለች። ጻለ ባይ ዘ ዌ ይሄ አዲስ ታጉ ያልተነሳለት ነው። እዚህ ስንት ነው? አምስት ይች አዲስ ናት፣ አልተከፈተች። ሁለት ታምራለች። ች ክዳን ቢኖራት ፋይናሊ ወጣውኝ። በጣም ደስ ይላል። ቆንጆ ቆንጆ የቤት እቃ አለ፣ ልብሶች አሉ፣ የወንድ የሴት አልባሳት አለ። በዛ ላይ ደግሞ የህፃናትም አዳዲስ ልብሶች አሉ። ሶፋር እኔ በጣም ወድጀ አለው። በጣም ቆንጆ ቦታ ነው። እናንተ የዋጋ ልዩነቱን እንድታዩ ብዬ ስክሪን ላይ አስቀምጬላችኋለሁ ሌሎች ዌብሳይቶች ላይ የሚሸጥበትን ዋጋ። በጣም የዋጋ ልዩነት አለው። ስለዚህ በጣም ጥሩ ኤክስፒሪየንስ አድርጊያለው። ጥሩ ጊዜ ነበር። በሌላ ቪዲዮ ደግሞ እንገናኛለን። ቆንጆ ቪዲዮ ሰርቼ ጠብቃችኋለሁ። እስከዛው እናንተ ሰብስክራይብ እያደረጋችሁ ጠብቁኝ።